ዘጠነኛ ወር 2017 ዓመተ ምህረት ከአማራ ፋኖ ብሔራዊ ኃይል ወሎ ቀጠና ልጅ ያስኮር የጎፍ ክፍለ ጦር የተሰጠ አጭር መግለጫ። በመጀመሪያ የአማራ ብሔራዊ ኃይል ወሎ ቀጠና ልጅ ያስኮር የጎፍ ክፍለ ጦር ዋና አዛዥ የተከበሩ አርበኛ አበበ ጥላሁን፣ የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና አጼ ኢኮኖ አምላክ ክፍለ ጦር ዋና አዛዥ የተከበሩ ኮማንዶ ጌታቸው ማሩ የአማራ ፋኖ ብሔራዊ ኃይል ወሎ ቀጠና ልጅያ ስኮር የጎፍ ክፍለ ጦር ምክትል አዛዥ እና ወታደራዊ ሰብሳቢ በመጀመሪያ ይህንን ተሃድሶ ፕሮግራም ላዘጋጃችሁ በተለይም ደግሞ ለኮማንዶ ጌታቸው ማሩ እና ለአርበኛ እሸቱ ለአርበኛ አበባው አበበ የጎፍ ክፍለ ጦር አመራርና አባላት ላቅ ያለ ምስጋና እናቀርባለን። በመቀጠል የፕሮግራሙ መነሻ በመጀመሪያም ለአማራ ፋኖ አንድነት ከዚህ ቀጠና ወደ ሌላ ቀጠና የተንቀሳቀሰውን አርበኛ ዮሐንስ ከተማን ለመቀበልና እንዲሁም በተጨማሪ የሁለቱን ክፍለ ጦሮች የአጼ ይኩኑ አምላክ ክፍለ ጦርና የጎ ክፍለ ጦርን በጋራ በአንድነት በመተባበርና ትግልን በተሳለጠና በተፋጠነ መልኩ ለማስፈጸም እንዲሁም እስከ ዛሬ በነበሩን ስህተቶች፣ ችግሮች ገምግመን ከችግሮችና ከስህተቶች አርመን ለወደፊት ለማስቀጠል የታሰበ ፕሮግራም በመሆኑ በዚህ ፕሮግራም ልዩ ልዩ እንግዶች የሁለቱ ክፍለ ጦር አመራርና አባላት የቀጠናው ማለትም የሸዋ፣ የወረውና የአልብቆ ማህበረሰብ ለዚህ ቀን ላበቃን ለዚህ ተሐድሶ ላበቃን እንኳን አደረሳችሁ የሚል መልእክት አለ። በመቀጠል በቅርቡ በክፍለ ጦራችን ላይ ስላጋጠመው ነገር የትግል ጓደኞቻችን፣ ህዝባችንና የትግል ደጋፊዎቻችን እንዲያትደናገሩ በመግለጽ ስንጀምር እንደሚታወቀው በቀጠናው ላይ ትግሉን ስንጀምር በጥቂት የሰው ኃይል በጥቂት መሳሪያ ሲሆን አባላችን ሕዝባችንና የትግል ደጋፊዎቻችን ባደረጉት ጥረት ግዙፍ ኃይል ከነፍስ ወከፍ እስከ ቡድን መሳሪያ መታጠቅ ችለናል። ሆኖም ግን በአካል ፋኖ ጋር የሆኑ ቅዱስና ክብር ያለውን የፋኖን ካባ ስምና ልብስ የለበሱ ብልጽግና ያልኳቸው ትግላችንን ጠልፈው ለመውሰድ ልዩ ልዩ ፍላጎት ያላቸው ህዝባችንን ያለ ወግ ሲዘርፉ፣ ሲያጎሳቁሉ፣ ሲያንገላቱ የነበሩ ኃይሎች ላይ የጎክፍለጦር አባላትና ህዝብ ከህዝብ አስተያየት በመቀበል ተከታትሎ እርምጃ ሲወስድባቸው ወደ ላካቸው ሁሌም የሌቦች ካፓና ምሽግ ወደ ሆነው ወደ ብልጽግና ገብተው ተደብቀዋል። ስለሆነም በቀጣይ ለምንሰራው ልዩ ኦፕሬሽን የቀጠናችን ህዝብ ማለትም የአልብኮ ወረዳ ህዝብ፣ የግሽራቤል ወረዳ ህዝብ የወረዱና በዙሪያው ያሉ ወረዳ ህዝቦች ምንም ሳታዝኑ ሳትደናገሩ በየትኛውም አጭበርባሪ አካል ላይ አስተማሪ የሆነ የህዝብ ጥላት ላይ ለምንወስደው እርምጃ በየትኛውም ስፍራና ዓለም ከምትኖሩ የትግል ደጋፊዎቻችን ጋር ከጎናችን እንድትሆኑ ስንል በትህትና እንጠይቃለን። ዲል ለአማራ ፋኖ ዲል ለተገፋው ለተገፈው ህዝባችን፣ ሞትና ሽንፈት ለጨፍጫፊው ኃይል። አመሰግናለሁ። ፈልነገር ምንዲ ነው ሃይሴማ ፕሎጠር የጎ ፕጠርእና ለጎን ተባብረው ስራሹ በመስራት አንድ በመፍጠር አንድ በመሆናቸው ቀኝና ግራጅ በመሆናቸው እስካሁን አንዳቸው ፈጥሮ በመቀጠላቸው እዚህ ፕሮግራም ላይ በመገታቸው ለትልቅ አማራጭ ወይም ደግሞ ዘመቻ ሆነው ለመሩ ለነ አደም ለነ እሸቱም ለእነሱም ትልቅ ምስጋና ስለነግባቸው አንድ ጊዜ መረስቸው ምክንያቱም ይህንን ምንጭ ያመነጩት ይህንን ፕሮግራም ያካሄዱት የእነሱ ትስስር የእነሱ አካሄድ የእነሱ አካሄድ የነሱ አንድ ለመፍጠር መናበብ የጋራ ግጭትን መፍጠር የጋራ ግጭቱን ወደ ጎን በማድረግ አንዳቸውን እየፈጠሩ የተገኙ ትላልቅ ዘመቻ መሪዎች በመሆናቸው በዚህ ጉዳይ እኛንም ደግሞ ቀኝና ግራጅ እንዲለ እንዲያደርጉ የፈጠሩ ዘመቻ መሪዎች ሲሆኑ ለነሳውን በድጋሚ አንድ ትምህርት ስለዚህ ዮሐንስ ከተማ ምናልባት በውቡ ስንጠብቀው የነበረው ዛሬ መጣ ነገ መጣ እያልን ስንጠብቀው የነበረው ትልቅ አመራር ሆኖ ሲገኝ፣ እንዲሁም ስድስት ሰው ይዞ ገብቶ ቦታ ላይ ትልቅ ግዙፍ የሆነ ኃይል የነበረው ኃይል ዛሬ መጣ ነገ መጣ እያልን ስላስናመቷ አሁን እንዴት ዋላችሁ፣ እንዴት ዋላችሁ። እንኳን አደረሳችሁ። ምናልባት ድንገት ነው የተጠራ ነው፣ ብዙ የተዘጋጀሁበት ነገር የለም። ለማንኛውም እንኳን አደረሳችሁ ያልኩት መቼም ያው በስርዓቱ ከተበሰረ ምንድን ነው ዜናው ከተነገረ ወይም ደግሞ በስርዓቱ ከተነገረን ውሎ አድሯል። ግን ይህንን የመሰለ ፕሮግራም ለማዘጋጀት ምናልባት ጓዶቻችን ደፋ ቀና ብለው የዛሬዋ ቀን ላይ አድርገውታል። ለማንኛውም የአማራ ፋኖ ብሔራዊ ኃይል በወሎ እና የአማራ ፋኖ ብሔራዊ ኃይል በሸዋ ነው እዚች መድረክ ላይ እየተገኘው። የአማራ ፋኖ ብሔራዊ ኃይል በሸዋ አጼቱን አምላክ ክፍለ ጦር እና የአማራ ፋኖ በወሎ ልጅ እያሱ ኮር የጎፍ ክፍለ ጦር ነው እዚህ መድረክ ላይ እየተገኘው። ለማንኛውም እውነት ለመናገር ይሄንን አንድነት ለማምጣት ይህንን አንድ ትልቅ ቤት አንድ ብዙ ፋይል አንድ ትልቅ አማራን የሚመጥን ቤት ለማዋቀር በጣም ብዙ ዋጋ ተከፍሎበታል። ለእናንተ ይህንን መናገር ማለት ለቀባሪው እንደ ማርዳት ማለት ነው። እስካሁን በዚህ ቀጠና ላይ እናንተ በጋራ ከዚህ በፊት ማለት ነው ከዚህ በፊት በጋራ አንድ ሆናችሁ ለአማራ ትግል ለአማራ ላይ የተጋለጠውን አደጋ ለመቀልበስ በጣም ብዙ ውጣ ውረዶች እንዳደረጋችሁ ይሰማኛል። ያ ደግሞ ከአንድም በሁለትም በተለያየ መንገድ የሰማሁት ያረጋገጥኩበት ነገር አለ። እውነት ለመናገር አሁን ይሄ ትልቅ ቤት ትልቁ ቤት ሲሰራ ጥሬው ከብስሉ እየለየ ነው። የትኛው ነው ለዚህ ህልውና ትግል አደጋ ቁርጠኛ ሆኖ የወጣው ወይም ደግሞ የትኛው አካል ነው በዚህ ህልውና ትግል ጥቅማ ጥቅም ለማካበት የወጣው የሚለውን ነገር በደንብ ለይቷል። በተለይ በዚች አስራ አምስት ቀን ውስጥ ሁሉም ነገር ፍንትው ብሎ እየወጣ ነው። ምናልባትም ቅድም ጓዳችን እንዳቀረበው ለአካባቢው ማህበረሰብ ለቀጣ ነው ጥሪ ተደርጓል። እናንተም ጓዶች ጓዶች፣ መቼም ያለንበት ትግል ነው፣ ውጣ ውረድ አለው። በጣም ብዙ ነገር አለ ግን ቢሆንም ደግሞ የተሸከምነው አደራ የአማራ ህዝብ አደራ ነው። የአማራ ህዝብ አደራ ነው። ይሄንን አደራ ምንም አይነት ነገር ምንም አይነት ነገር ሳያታልለን ከጫፍ ለማድረስ መንገዱ ወዝ በፊት ለፊታችን ነው ያለው። ከፊት ለፊታችን የተጋረጡ ብዙ እንቅፋቶች አሉ። እንቅፋት ያደናቅፋል ግን አይጥልም፣ ያደናቅፋል ግን አይጥልም። በእናንተ በቁርጥ ልጆች ፈተናዎች በኋላ ነው የተገናኝ፣ አይደለ? ብዙዎችን መከራዎች ብዙዎችን ፈተናዎች ተቋቁመን ዛሬ ተገናኝተናል፣ አይደል? ከዚ በኋላም ደግሞ የሚገጥሙንን ፈተናዎች አብረን ሆነን እንታገላቸዋለን፣ አይደል? አይደለም ነው። ለዚህ ልጆሩ በማግኘት ደስ ብሎኛል። በመቀጠል ምስጋና ነው ማቅረብ የምፈልገው፣ ምስጋና ማቅረብ እንፈልገው ለኮማንዶ ጌታቸው